ያሰማል። ስሙት። እፎይ። ለዚህ ነው መልስ የሰጠው። ግንኙነት እንደፈለግ የተፈቅደ ነው። ከላይ እንደተጠየቀው በአፏ የሚሆን እሱ የሷን በመላስ ወይም እሱ የሷን በመጥባት ይቻላል። የሚከለክለው ነገር የለም ነገር ግን በሁለቱ መልካም ፈቃድ ሊሆን ይገባል። እሱ እሷን ማስገደድ የለበትም፣ በአፍሽ ካልጠባሽልኝ ብሎ እሷም እሱን ማስገደድ የለባትም። በመልካም ፍቃዳቸው እስካደረጉ ድረስ አይከለከሉም። ሌላው ደግሞ ቦታው ንጹሕ ባህራ መሆን አለበት፣ ቆሻሻ መሆን የለበትም። በአፏ በምጠባበት ሰዓት እንጂ በየትኛውም የሰውነቱ አካል ማድረግ መሳሳብ ይቻላል። በዚህ ጉዳይ ኡለሞችን ተጠይቀው የሰጡት ፈትዋ ተመሳሳይ ፈትዋ ነው። እስልምና ስለ ሁሉም ጥያቄዎች መልስ አለው። ከሽንት ቤት አቀማመጥ ጀምሮ ስለ እያንዳንዱ ነገር መልስ አለው። አላህ ማፈረጥና ፊልኪታቢ ሸይላል በመጽሐፍ ውስጥ ምንም ነገር አልተውንም፣ እያንዳንዱን ነገር ምላሽ ሰተናል። እንግዲህ እሱ ሲናገር ያልተጸየፈውን እሱ ሲናገር እንትን ያላለውን እንትና ይሄ ምን ምን ያናድዳል? እስኪ ንገሪው፣ ምን ያነጋግራል? የጀመሩት እነሱ ክርክሩን ያመጡት እነሱ፣ ሙግቱን ያመጡት እነሱ። ስለዚህ እኛ ደግሞ ምላሽ ሰጠን። ያውም በጣም በአጭር በአጭር ነገር ነው ምላሽ የተሰጠ። ይህ ከመጣ በኋላ እስላሞቹ አንድ ላይ ቆመው ኡኡ ይገደል፣ ሲሉ የእኛዎቹ ደግሞ በጭባጫ አስመሳይ፣ አውርቶ አደር ሌባ፣ ፈሪ ይመጣልህና ስለ ማህበራዊ ሕይወት ያወራል እሸቱ መለስን እንስማው፣ እሸቱ መለስን እንስማው። ቡና እየጠጣ ይቀደዳል። አንተም ስለ ሙስሊሞች ያለን አቋም እስኪያሳውቅን፣ ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት አስራ ሰባት ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለእኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት አስራ ሰባት ዓመታት ምርጥ ጓደኛ ነው። ለእሱ የተላከ ገንዘብ የኔ ነው፣ ለእኔ መጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤንም አማክረው ሚስጥሬንም ነግረው እድገቴን የማሳየው ጓደኛዬ ነው። ኢትዮጵያ የሆነ ስለ ሙስሊም ያለህን አቋም ንገሬ ስትል ትንሽ አታፍር ይችላል። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ዝቦ የደም የሚያፈላ አሁን ስለ ሶሻል ላይፍ ስለ ማህበራዊ ሕይወት ስለ ኑሮ አይደለም የተናገረው አንድም እስላም አንድም እስላም ወጥቶ አንድም እስላም ወጥቶ የእኛ ሰዎች ያደረጉት ስህተት ነው ብሎ የተናገረ የለም፣ ከኦርቶዶክሳዊ አጨብጫቢ፣ አቃጣሪ፣ አለቅላቂ፣ እወደድ ባይ ፈሪቅ ዘናም በስተቀር አንድ እስላም ወጥቶ አህመዲን ጀበል የጻፈው መጽሐፍ ትክክል አይደለም፣ እገሌ የሚባለው ኡስታዝና ሼክ በክርስትና ላይ የተናገረው አግባብ አይደለም ብሎ የተናገረ አንድም ሰው የለም። አንድ እስላም የለም። ራሱ ራሱ ራሱ እሸቱን የጠየቀው ጓደኛዬ ነው ያለው እስላም ወጥቶ የእኛም ሼኮች የተናገሩት ትክክል አይደለም፣ በክርስትና ላይ እኔና እሸቱ እንዲነበርን እኔና እሸቱ አንድ አልጋ ላይ ነበር ምንተኛው እኔና እሸቱ አላለም። ይሄን ሆዱን የሚመራው ሆዱ የሚመራው ሰብስክራይበርስ ሸቃይ። ያውም እውቅና ቢያገኝ በኦርቶዶክስ ገንዘብ ቢያገኝ በኦርቶዶክስ ኮሚሽን ቢያገኝ በኦርቶዶክስ ለገዳም ቢያሰባስብ ለአሜሪካ ቢያሰባስብ ለእንግሊዝ ቢያሰባስብ ከእርሱን ሆዱን ሞልታ የያዘች ኦርቶዶክሳዊት ቤተ ክርስቲያን ናት። አናውቅም እንዴ? የአሜሪካው ገዳም ሲሰበሰብ አንድ ሚሊየን ብር ከላይ ሰጠች የተባለው የተሰጠ ብር ነው እንዴ? በምን እንደመጣ አናውቅም እንዴት እንደተመለሰ አናውቅም? ጥቁሯን ባየ አስጀምረው ሌላውን ማኑ አስነክተው ገንዘብ እንዴት እንደሚወጣ አናውቅም አልሰማነውም። አላየ ነው ባለቤቶቹን አልጠየቅንም። በብድር የተቀበሉትን ገንዘብ እነሸቱ እንዲያረጉ እንደዚህ አደረጉ ብለው ፖለቲካ የሚሰራላቸውን አናውቅም። ያለውን ኮተት አናውቅም። ሰው በቤተ ክርስቲያን በልጽጎ ሰው በዚች ቤተ ክርስቲያን፣ በዚህ ሃይማኖት በልጽጎ እስላም ነው እንደ ተከታዩ ሰብስክራይብ አድርጎ የሚከተለው እስላም ነው እንዴ? ውሃቢ ነው እንዴ? አይደለም። ይሄው ገታታ ኦርቶዶክሳዊ ነው። ይሄው ነው የሚያሳድገው። እሸቱን ያሳወቀችው ቤተ ክርስቲያኒቷ ናት እንጂ እሸቱ ቤተ ክርስቲያኒቷን አሳውቋል እንዴ? እሸቱ በቤተ ክርስቲያኒቷ ስም ለምኖ ልጆቹን ያሳድጋል። በቤተ ክርስቲያኑ ስም ታውቆ በዛ ክሬዲት፣ በሌላ ስራዎቹ ተወዶ ትዳሩን ይመራል እንጂ ቤተ ክርስቲያን በእሸቱ ነው እንደ ቆመችው። ዝም ማለት እኮ የአባት ነው። ካድሬነት ነው ይሄ። አማራ እየታረደ አሜሪካ ውስጥ በዶላር ገዳም እንስራ፣ ያውም ካሊፎርኒያ ውስጥ ያውም በረሃ ውስጥ አማራ እንዳይረዳ። እነዚህ የወያኔ የኢህአዲግ የኦህዴድ የካድሬዎች ናቸው። እነዚህ የካድሬ ስራ የሚሰሩ ናቸው። መዘርዘር እንችላለን። አንዳንዴ እኮ ግፍጥ ስንል እኮ ብዙ ነገር ይቆማል። ሰይፉ ፋንታውን ጋር ሄደው ውሃ የሚጠጡት አርቲስቶች በሙሉ ሞቱ እየሞቱ ነው ስንል እኔ ወጥቼ ስናገር ጓለሰው ቀረ። ግን አሁን የሚሞት አርቲስት አለ። የሚሞት አርቲስት እኔን ነው የምጠሉኝ። ሴይፉ ጋ ሄዶ ውሃ በኩባያ እየሰጣቸው በስንተኛው ወር ጠብ የሚሉ የነበሩ አርቲስቶች አሁን አሉ። አሁን አሁን የሚሞት ሰው አይታችሁ ታውቃላችሁ? እሸቱን የዛሬ ስንት ቀን ስናገረው ውር ያላችሁ ዛሬ ተነስተት ትጮኋለ። አስመሳይ ቀጣፊ ሁላ ተሰብስቦ ማለት ነው። ስለ ማህበራዊ ማናቅ እኔ ይኸው 318ቱ ጌዲዮናን ውስጥ አህመዲን ጓደኛዬ ነው። እኔ ሙስሊም ቤተሰቦች አሉኝ፣ ሙስሊም ጓደኞች አሉኝ፣ ሙስሊም ጎረቤቶች አሉኝ። ሙስሊም ጓደኞች አብረን የተማርናቸው አሉ። ሂድ ጠይቅ። ማርገጃ ጋር ሁሴን ከድር ብለ ሀይረዲን ከድር ብለ ጠይቅ። ሰባ ሰባትን አብረን ያሳለፍን ያን የመከራ የረሃብ ዘመን፣ እነሱ ሱቅ ስላላቸው እንዴት አብሬ እንዳለፍኩ እኔ ነኝ የማውቀው። የልብ ወዳጁ ሁቱ ብዬ ነው የምጠራው ሁሴን እንኳን ብያል ጠሩ በማህበራዊ ወት ሃረር ተወልጄ እኔ እስላም ልጠላ ነው እንዴ? ስለ ማህበራዊ ወት ያወራልኛል እንዴ? የማንም ቲክቶከር ሚላል እንዴ? አህመድዲን ጀበል ቲክቶከር ነው እንዴ? አህመድዲን ጀበል የእስልምና ኮሚቴ እኮ አሁን የመጅሊሱ ዋና ወሳኝ ሰው ኦሮሞነቱ የጅማ ሰውነቱ ተደርቦበት ሰው ነው። እሱ በጌታ በኢየሱስ ክርስቶስ ላይ ሶስት መቶ ጥያቄ አለኝ አለ። እኔ በነቢዩ መሐመድ ላይ አንድ ሺህ ጥያቄ አለኝ ብል እኔ የኦርቶዶክስ ተዋህዶ ቤተክርስቲያን የአስተዳደር ቢሮ ውስጥ ስለማልሰራ ቲክቶከር ነው ብዬ የምናቅ ነኝ እንዴ? እነሱ መጽሐፍት ጽፈው እነሱ በሲዲ በቪሲዲ አፈር ከድሜ ሼኮቻችን ሲያበሉ ቲክቶከሮች ናቸው እንዴ? ይህ ትክክል አይደለም። ሁለት ሚሊዮን ሰው ነው ምናምን አየለት ይህንን እሱም የፈለገው የቡና ላይ ወሬ ይዞ ይሄንን ነው። ይሄ ጸረ አማራነት ነው፣ ጸረ ኦርቶዶክስነት ነው፣ እናውቀዋለን። አሁን እንግዲህ ሰሞኑን ደግሞ ይችን ለማረሳሳት የጥቁር ውሃ ካቴድራል ማስጨረሻ፣ የምንትስ የገዳም ማስጨረሻ ማስጨረሳ ይላል። ይሄው ከብት ይሄው እንደነዱት የሚነዳ ሾርት ሚሞሪያ የሆነ ኦርቶዶክስ እሼ እሼ እሼ እሼ ይለዋል። እሸቱ ስለ ክርስቶስ ደንታ የለው፣ ስለ ሃይማኖት ደንታ የለው። የሚጋለብ ሕዝብ ግን አለው፣ የሚነዱት ሕዝብ ግን አለው። እነዚህም ሀይ ሊባሉ ይገባል፣ ረፍ ሊባሉ ይገባል። ሃይማኖት ነው የተያዘው። እነሱ አንዳቸው ወጥተው በኦርቶዶ በክርስቶስ ላይ የተነገረው ትክክል አይደለም እኛ ብናምነውም እንዲህ ብለን መጻፍ እንዲህ ብለን መናገር የለብንም አላሉም። እኔ ጌታዬ አምላኬ መድኃኒቴ የምለውን አደባባይ ወጥቶ ክፍት አፉን ሲከፍትብኝ አንድ እስላም ወጥቶ ትክክል አይደለም፣ ይህን እኮ እነ ዘመድኩን ያመልኩታል፣ ይህንን እኮ እነፎ ያመልኩታል፣ ይህንን እኮ እነሸቱ ያመልኩታል፣ ይህንን እኮ እነከሌ ያመልኩታል፣ አምላካቸው ነው ብሎ አንድም እስላም ወጥቶ አልተናገረም። እፎ ይገደል ይላል እከካሙላ በጣም ያሳዝናል። እማይሰለጥን እርጥብ ይመጣና ደግሞ እዚህ ገጠሬ ገተት ደግሞ የሸቱን አይቶ ሁለት ነጥብ ምናምን ቪው ሲያገኝ አይቶ ደግሞ ሌላው ገጠሬ ይመጣና እንዲህ ይላል። በእውነት እኔማ አልፋታቸው። ተመልከቱት፣ ይህን ገጠሬ፣ ይህን ሰገጤ ገጠሬ ደግሞ ይመጣና ገመዳፍ እፎይን ይናገራል። አንገቱ ላይ ማተም አድርጎ ምናልባትም ሌላ ሃይማኖት ተከታይ ሊሆን ይችላል። ከዛ ይጨበጨበለታል። እንዲህ ይላል፣ ስሙት፣ አንላቀቅም አንላቀቅም። ስሙት፣ ይህንን ከብት ገመዳፍ ስሙት፣ እፎ እየተባልከው፣ መጀመሪያ ስለ ነቢዩ መሐመድ ስም አንተ አንድም የምታውቀው ነገር የለህም። አንተ ክርስቲያን ነህ፣ በእስልምና ዙሪያም እውቀቱም የለህም። ባዶ ቅንጭላት ነው። በክርስትናም እውቀቱ የለህም፣ ባዶ ነው። ሞሪ ነህ። ነገር ግን በኦርቶዶክስ እምነት እውቀቱ ካለህ ቂጧ ሞጥራ ወደ ቤተ ክርስቲያን የምከደውን ጡቷን ከፍታ ወደ ቤተ ክርስቲያን የምከደውን አለባበስ የክርስቲያን አለባበስ እንዲህ አይደለም ብለህ ማስተማር ሲገባህ ስለተከበረው ስለ ሙስሊሙ ማህበረሰብ፣ ስለ ነቢዩ ሙሐመድ አንተ እውቀቱ ካለህ እኮ ቂጧን ከፍታ ወደ ቤተ ክርስቲያን የምከደውን እህትህን አይ ትክክል አይደለም ብለህ መምከር ነበረብህ። አሁን እርጥብ ሰገጤ አሁን ምን ትሉታላችሁ? የምከደውን የምከደውን እህትህን እንትንብትር አትምባ ገባ ሞጣ ተማሪ ነው። አሁን በጣም ያስታውቃል። ይሄ ማገዶ የሚፈጅ እርጥብ ሰገጤ እያየው ነው። አሁን ኢትዮጵያ ውስጥ ጥያቄ የሚጠየቁ ሰዎች አሉ። የሀገሪቱ ፕሬዚዳንታው ማነው ሲባሉ መንግስቱ ኃይለማርያም የሚሉ ፍሪዝ፣ የፈረዙ ምን ያሉ መናገር ስለቻሉ ብቻ መጥተው አፋቸውን የሚከፍቱ ክፍታፎች፣ እነዚህን አይቶ የሚቆም የለም። አሁን ለዚህ ልጅ ላይክ ያደረጉትን እስላሞች ብትመለከቱ ሼር ያደረጉትን እስላሞች ብትመለከቱ ጉድ ነው ምትሉት። ወደውት እኳ አደለም። ራሳቸውን ደግሞ ሰለምቴነን እያሉ ራሷ ሙስሊሟን ያመጧታል። ያመጧትና ክርስቲያን ነበርኩ እንደዚህ እንደዚህ ትላለች፣ እንትና ታወራለች፣ ማስሙ እፎይ ጋር ታወራለች። ሰለምቴነ ሻ ኦኬ፣ ጠይቅሻለሁ ኦርቶዶክስ ነበር ሻ፣ ኦርቶዶክስ ማለት ምን ማለት ነው? አይን ፍጥጥ ጥርስ ግጥጥ። ይህ ጨዋታ ጨዋታ ጨዋታ ይዞ የብሽሽቅ ነገር፣ የፍንዳታዎች ነገር ከጎዳና ላይ አፍጤ ፕሮግራሙ ጀምሮ ብሽሽቅ ነገር መስቀል ላይ ቁጭ ብሎ እየሰገደ መስቀል አደባባይ ላይ እየሰገደ ብሽሽቅ ከወደደ አብይ አህመድ ኢድ አደባባይ ብሎ አይሰራለን። ምንድነው መቀላወጥ? ምንድነው የሰው መፈለግ የክርስቲያኑ ነገር ሁሉ ያምርሃል። አንተ ቤት 60 ኢንች ቴሌቪዥን ተቀምጦ ጎረቤት ያለው የ14 ኢንች ያናድዳል፣ ያበሳጫል። አንተ ቆንጂ የሚስት አግብተህ የጎረቤት የጎረ የክርስቲያኑ ያምርሃል። በስራ ብትል በንግድ ብትል በምን ብትል ተበደልኩ፣ ተጨኮንክ፣ ክርስቲያን እንደዚህ ሆኖ ወረረኝ፣ ምንትስዬ ምናለኝ። በቃለቀ ሁሉ እስላም እንዲሆን ሁሉ በራስ እንዲሄድ ረግጠ ገዝተ እንድትይዝ የፈለክ መርጠህ እንድትገዛ እንድታገባ የፈለካትን ሴት ጨቁነህ እንድትኖር መብት እንዳይኖራት እንድታረግ፣ ይሄን አንፈቅድ። ይሄ ትክክል አይደለም። ይሄን መቃወም ደግሞ እንትን አይደለም። እንመለከታለን። ይህንን መናገር አለብን። ክርስትና እስልምናን ይጨቁናል። ምንድን ነው ክርስትና ሴቶችን ይጨቁናል ሲባል፣ እስላም ሴትን ምን ያደርጋል ብለን እንጠይቃለን። ሼኮቻቸው የሚሉትን እንሰማለን። ሚስቶቻቸውን ደብቀው የሚያገቡ ሰዎች ኒካሃቸው ሰሒህ ነው። እንኳን ሚስት ማስፈቀድ አይደለም አባት ማስፈቀድ አልተገደድንም። ወንዶች አላ

ክርስትና ሴቶችን ይጨቁናል ሲል አምጥተህ ሼኩ ምን ይላል ስለ እስላም ስትል፣ ምን አባሽ አገባሽ፣ እርሻዬ ነሽ እንደፈለግሽ ነው የተባልሽው። አንቺ ምን አባሽ አገባሽ? አስፈቀደሽ አላስፈቀደሽ። ነይ ካለሽ መምጣት፣ ተኚ ካለሽ መተኛት፣ ሂጂ ካለሽ መሄድ፣ ፈትቼሻለሁ ካለሽ መፍታት። አለቀ። ምን አገባሽ እና ነው አንቺ። በቃ ይሄ ይሄ ነው አለ እሻውን የክርስትናውን አምጡ ተባለ። እኔ ደግሞ ተወጥሬ የተያዝኩት ከሚስት ውጭ እንዳታይ በአንድ ሚስት እንድጸና ከእሷ ጋር እንድሞት ከእሷ ጋር እንድኖር ተከባብረን ተዋደን ተፋቅረን እንድንኖር ተሳስረን እንድንኖር ብዬ እኔን የእኔን ክርስትና እናገራለሁ። አንተ እኔን እንዲህ ካልከኝ፣ እስቲ ደግሞ ያንተን ምን ይላል ብዬ ስን ምን አገባት ይላል። ምን ምን እንደ ዕቃ ናት ይላል። ግማሽ ናት ይላል። ከዛ ክርስትና ለሴቶች የሰጠው እስልምና ለሴቶች የነፃነት ሲል ክርክር ታመጣል። ማን ነው ይሄ ነገር እንዲነሳ ያደርገው? ማን ነው ይሄ ንግግር እንዲደረግ ያደርገው? ንጽጽር ብለው ያመጡ ንጽጽር ብለው ያመጡ እና አህመድ ዲን ጀበል ናቸው። በንጽጽር አንቱ ተብለዋል። በንጽጽር ዘርፈዋል። በንጽጽር የትና የቱት ይደርሰዋል። ስለዚህ የእኛ አምላክ ሲሰደብ የኛ አምላክ ሲነገር ሌሎቻችን ፀጥ፣ አንዳንዶቻችሁ በቃ እኛ እነሱ እንደዚህ ናቸው ይጮኋሉ። እነሱ ሰይፍ ነው የሚያነሱት፣ እነሱ እንደዚህ ናቸው ምናምን ምናምን ናምን። በቃ አንተም ዝም በል በቃ። ሀገራችንን እየበሉት ነው፣ ወደ ወገባችን ይድረሱ፣ በእናት ምናምን በእናታችሁ ምናምን። የሀገሪቷ ራሷ ያላት ችግር ይበቃታል። በቃ ይስደቡት፣ ኢየሱስ ራሱ ይፍረድ፣ ክርስቶስ ራሱ ይፍረድ። ታቦትን እንጨት ነው ብለዋል፣ በቃ የራሳቸው ጉዳይ ቤተክርስቲያን እንደዚህ ብለ የእነሱን አትናገሩ። ምክንያቱም እያሳዩ ስለሆነ እያረዱ፣ እየጨፈጨፉ፣ እየገፈፉ በእስልምና ስም ዓለም እንዲፈራ፣ ህዝብ እንዲፈራ፣ ሰው እንዲፈራ ስላደረጉ ያንን ከዛሬ ነገ እታረዳለሁ ብሎ ሰው ይጨነቃል። ይህን የሚጋፈጡ ልጆች ደግሞ መጥተው ተከባብረን እንኖራለን። መጽሐፍ ቅዱስ ጠይቀኝ፣ ቁራን ጠይቀሃለሁ። ገድል ድርሳን አስጠይቀኝ፣ ሐዲሱን ጠይቀሃለሁ። በኢየሱስ ላይ ጥያቄ ካለ በመሀመድ ላይ እጠይቃለሁ። በእግዚአብሔር ላይ ጥያቄ ካለ በአላህ ላይ እጠይቃለሁ። አንተ ታቦት እንጨት ነው ምናምን፣ አንተ መካ ያለው ድንጋይ ነው እዛ ላይ ያለው የሴት ብልት ነው እዛ ላይ የምትተሻሸው እንደዚህ ነው እልሃለሁ። ማስረዳቱ የአንተ ኃላፊነት ነው፣ የኔን ደግሞ ማስረዳት የኔ ኃላፊነት ነው። አለቀ። አዎ ያንተ ያልከው ትክክል ነው ካልከኝ ያንተ ያልከው ትክክል ነው ይሁንልህ። በዛው ሂድ ነው የምልህ አትምጣብኝ። አልመጣብም። አልደርስብም። አልደርስብም እኔ ቅዳሴን፣ አንተ አዛንህን። አንተ ኢድህን፣ እኔ ደግሞ ሁዳ። እኔ ትንሣኤ፣ ልደት፣ ጥምቀቴን አከብራለሁ። አንተ አረፋ፣ መውሊድ ምናምን እያልክ ታከብራለህ። አንተ መሐመድ፣ አብዱርሐማን፣ አብዱራዛቅ ምናምና፣ እኔ ዘመድኩን አበበ ከበደ ነኝ። አንተ ሼክ፣ ኡስታዝ አለ፣ እኔ ቄስ፣ አጳስ፣ መምህራን አሉኝ። አንተ ቁርአን አለህ፣ እኔ መጽሐፍ ቅዱስ አለኝ። አንተ አላህ አለህ እኔ እግዚአብሔር አለኝ። ተከባብረን እንኖራለን። አንዳንዶቹማ አሁን እዚህ ላይ መስቀላቸውን አንጠልጥለው እኛ አንድ ነ ይላሉ። ይህ አክቲቪስት የሚባለው ይሄ እንትን ለመቻቻል ብሎ ጀለቢያ አድርጎ ሰለምቴ ሆኖ ተጣምጥሞ ሄዶ እዛ እንትን አተ ነው እንዴ? አንተ በቤት ሳምቡሳ አተ ነው እንዴ? መስቀልን እዚህ ስራ አድርጋ ስላመስለ ይሄ መቻቻል አይደለም፣ መቻቻል አይደለም። የእናንተ እነዚህ ኦርቶዶክሳያን ሆናችሁ ፔጃችሁን፣ እናንተን ቲክቶካችሁን፣ ዩቱባችሁን እያየ የሚለው ይሄኛው ራሱ ኦርቶዶክሱ ስለሆነ ነው። በእምነቱም በእምነቱ ደንታቢስ ስለሆነ ማለት አሁን ግን ያ ትውልድ ያንን ትውልድ የሚቀርፍ መቷል ማለት ነው። እኔ እፎይ ነኝ ሲል እፎይ ላይ የተነሱበት ሰዎች እኮ የራሳችን ሰዎች ናቸው። በሚገርም ሁኔታ ይቺ አዝማሪ የአገው ሸንጎና የኦሮሞ ዲቃሏ አልማዝ ባለ ጭሯ አንዴ ብድግ ብላ ይሄ እኮ ዘመድኩን ሰድቧል፣ አማራን እንዲህ ብሏል፣ እፎይ እንደዚህ ብሏል። የፖለቲካ አመለካከቱ የራሱ ጉዳይ። ለምን አይሞልጨኝም? ለምን አፈር ከድሜ አያበላኝም? ለምን አያበለ እኔ የፈለግኩትን አፈር ከድሜ ያበላ የለ እንዴ? እና እኔ ቅቤ እየቀባው ነው። እሱም የራሱ የፖለቲካ አመለካከት ሊኖረው ይችላል። የፖለቲካ አመለካከት ሌላ፣ ሃይማኖት ግን ሌላ። እኔና እፎይን ፎይን አንድ የሚያደርገን ሃይማኖታችን፣ ኦርቶዶክሳዊነታችን፣ ማዕተባችን ነው። አንድ የሚያደርገን ይህ ፋብሪካ እቃ ነን። እፎ ኦነግ ሊሆን ይችላል። እፎ ሻቢያ ሊሆን ይችላል። እፎ ህወሓት ሊሆን ይችላል። እፎ ፋኖ ሊሆን ይችላል። እፎ ሸኔ ሊሆን ይችላል ቡርኪና ፋሶ ሊሆን ይችላል። መብቱ ነው። ይህ ፖለቲካ አመለካከቱ መብቱ ነው። የፈለገው መሆን መብቱ ነው። እኔና ፎይን አንድ የሚያደርገን ሃይማኖት በአንድ እግዚአብሔር አንድ ነን፣ በዶግማ አንድ ነን፣ በቅኖና አንድ ነን። ከዛ ውጭ ወተን ደግሞ እኔና ፎይ ልንከራከር እንችላለን፣ ልንሟገት እንችላለን። ያንን እንደ ስህተት አምጥተው መጥተው እንዲ ነው እንዲ ነው እንዲነው እንዲ ነው ይላሉ። ይህን ለማድረግ የወሎ ፋኖች የወሎ እስላሞች በእፎይ ሁኔታ ሊቆጡ ይችላሉ፣ ሊናደዱ ይችላሉ። እፎይ እኮ ለወሎ እስላሞችም ነው ጥብቅና ይቆመው። የሚገሉት የወሎን እስላም እኮ ይሄ ጽንፈኛው ዋህቢ እኮ ነው። የአማራ ፋኖ እስላም ሆኖ የሚታገለው ለሃይማኖቱ ሲል ብቻ አይደለም አይደለም። ለማንነቱ ሲል አማራነቱ ነው ያስገደለው። እስልምናው አድኖታል እንዴ? የወሎን እስላም እስልምናው አድኖታል እንዴ? ከወለጋ መስጊዱ ተጨፈጨፈው የወሎ እስላም ነው የኦሮሚያ መጅሊስ የኦሮሞ እስላም ዋቢው በኦሮሚያ ውስጥ ለተጨፈጨፈው በወለጋ ውስጥ ለተጨፈጨፈው መስጊድ ተዘግቶ ለተቃጠለበት ከነኢማሙ ኢማሙ ከነ መመኑ ለታረደው ለነዛ ሕፃናት መግለጫ ወጥቶለታል እንዴ? አመዲን ጀበል ያወጣልሃል እንዴ? ከወለጋ ሲያጸዷችሁ ደብረ ብርሃን በመጠለያ ካምፕ የሚርመሰመሰው የወሎ እስላም አይደለ እንዴ? በሰሜን ወሎ በየመጠለያ ጣቢያው የሚርመሰመሰው የወሎ እስላም አደለ እንዴ? በዲን አንድነን ነን፣ በምንትስ አንድነን ነን። እሬቻህን ያበላህ የኦሮሞ እስላም አደለ እንዴ? ስለዚህ የወሎ እስላም ቅር ይለዋል። ቅራሪ ጠጣ፣ ቅራሪ ጠጣ። የወሎ እስላም እንዲደሰት የእኔ ክርስቶስ መሰደብ አለበት እ ከእኔ ጋር የወሎ እስላም ቆሞ ለምን ክርስቶስ እነካችሁባቸው፣ ለምን ቤተ ክርስቲያን እነካችሁባቸው ለምን ነቢያቶቻቸውን ነካችሁባቸው? ለምን ታቦታቸውን አረከሳችሁባቸው? ብሎ ከእኔ ጎን ቆሞ ከክርስትና ጎን ቆሞ እነዛን ከሀዲያን እነዛን ተንኳሾች እነዛን ጨፍጫፊዎች ከኔ እኩል ቆሞ ዲፌንድ ያደርጋል እንጂ እዚጋ ቆሞ እንደዚህ ተነካብኝ እንደዚህ ተነካብኝ ማለት ነውር፣ ነውር። ዳኝነት ሕሊና ያለው ሰው በዚህ መልክ ነው ዳኝነት የሚሰጥ። አለቀ። ይሄ ነው የዛሬ እንትናችን። በሚቀጥለው ጊዜ እነ ፎይን ካገኘን እጠራና እነ ፎይን ካገኘን እነሱም አቋማቸውን በዚህ መልኩ ይገልጻሉ ማለት ነው፣ ይገልጻሉ ማለት ነው። እሺ፣ ቅር ያለው አለ?